በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰሙነ ህማማቱን ወደ ማገባደዱ ነው ያለነው። ቅዳሜ ነው የቀረን። ቀዳም ሥዑር ምንድን ነው? በቅዳሜ ዕለት ምን ተፈጠረ የሚለውንና ቀዳም ሥዑር የራሱ የሆነ ስያሜ አለው። እሱም ቀዳም ሥዑር፣ ለምለም ቀዳምና ቅዱስ ቀዳም ይባላል። ቀዳም ሥዑር መባሉ ሰንበተ አይሁድነቱን ሲያመለክት ነው። ይህም ወቅ ዘንድ እንደ አይሁድ እጅ አጥፎ እግር ዘርግቶ ትጥቅ ፈቶ የፈሰሰ ውሃ ላያቀኑ የወደቀ ላያነሱ መዋሉ ቀርቶ የታመመ እንዲጠየቅባት የታሰረ እንዲፈታባት የቀሩትንም መልካም ነገሮች እንዲሰሩባት ጌታችን ራሱ በስራ ገልጧታል። በድውያን ቦታ ተገኝቶ ፈውሶባታል። ባጋንንት የታሰሩትን ፈቶባታል። ይህም ማለት እሱ በእግሩ በሽተኞች ወዳሉበት ተጉዞ ነው የፈወሰውና አልጋንም ተሸክመ ሂድ ያለው እንዲሁም በእምነት የአብርሃምን ልጅ ከሰይጣን ማሰሪያ ይፈታል። ሉቃስ ወንጌል ምዕራፍ 13 ቁጥር 10፣ ዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 18። እንዲሁም ፈውስ ያደረገባቸው እለታት በአብዛኛው ሰንበታት አይሁድ ወይም ቀዳም ናቸው። ቀዳም ማለትም መጀመሪያ ማለት ነው። መጀመሪያነቱ ለፍጥረት አይደለም ለሰንበተ ክርስቲያን ወይም እሁድ ለተባለችዋ ለዚያ እንጂ ለጌታ ቀን እንጂ፣ በፍጥረት መቅደምም በክብርም ሰንበተ ክርስቲያን ትበልጣለች። በመቃብር የተኛ ሆኖ ስለዋለባት ሙስና መቃብርንም ስላጠፋባት ፈርሶ በብዙ መከረትንም ስላጠፋባት እና በሌሎቹም የቀዳሜ ሰንበታት መጾም መጾም የማይገባ ሲሆን እንደ ሌሎቹ የአጽዋማት ቀኖች ተጾሞባት ስለዋለች በእነዚህ ምክንያት ቀዳም ሥዑር ተብላለች። ለምለም ቅዳሜ ወይም ቀዳም ሁለተኛ የምናየው ነው። ለምለም ቅዳሜ የተባለበት ምክንያት በዚህ ዕለት ለምለም ቄጤማ ስለሚታደልበት ነው። ቄጤማ የሚታደልበት ምስጢራዊ ትርጉም አለው። ይኸውም በኖኅ ዘመን አርባ ማዕልትና አርባ ሌሊት የዘነበውን የጥፋት ውሃ መድረቁና አለመድረቁን ለማረጋገጥ ኖኅ ርግበን በመስኮት ከመርከቡ ወደ ውጭ ላካት። በመጀመሪያ እንዲሁ ተመልሳለች። በሁለተኛው ስትላክ የጥፋት ውሃ ጎደለ፣ ቀነሰ ስትል የወይራ ቅጠል ይዛ መታለች። ኦሪዘ ፍጥረት ምራፍ 7 ቁጥር 12 ኦሪዘ ፍጥረት ምራፍ 8 ቁጥር 10 ርግቧ የጥፋት ውሃ ጎደለ የኃጢአት ፈሳሽ ደረቀ ስትል የለመለመውን የወይራ ቅጠል ይዛ የውሃውን መጉደል ለኖኅ እንዳበሰረችው ሁሉ ካህናቱም ዲያብሎስ ተሻረ፣ አዳም ከበረ፣ የአጋንንት ቀንበር ተሰበረ፣ ሲኦል ተበረበረ፣ የገነት ደጃፍ ተከፈተ፣ ሞተ ነፍስ ጠፋ እያሉ ቄጤማውን ያዞራሉ። ይህ ስለሚደረግበት ለምለም ቀዳም ተብሏል። ሶስተኛው ቅዱስ ቀዳም ወይም ቅዱስ ቀዳሜ የሚባለው ነው። ቅዱስ ቅዳሜ መባሏም በባህሪው ቅዱስ የሆነ እግዚአብሔር በጥንተ ፍጥረት ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከሥራው ሁሉ ያረፈበት ሲሆን ማለትም ረብተ ሥጋን ስላረፈበት ነው። ዘፍጥረት ምራፍ 2 ቁጥር 1 እስከ 3፣ ኢሳይያስ ምራፍ 40 ቁጥር 28፣ ዮሐንስ ወንጌል ምራፍ 5 ቁጥር 17። በዘመነ ሐዲስ ደግሞ ከሦስቱ አካል አንዱ አካል ወልደ እግዚአብሔር ክርስቶስ የማዳን ሥራውን ፈጽሞ በዚች ዕለት ሙስና መቃብርን አጥፍቶ ስላከበራት ከሌሎች የሥራ ቀን የተለየች በመሆኗ ቅዱስ የሚል ቅጽል ተሰጥቷታል። በዚህ ዕለት በቤተ ክርስቲያን የሚፈጸሙት ሥርዓታት የሚከተሉት ናቸው። በቀዳም ሥዑር መኃልየ መኃልይ ዘሰሎሞን ይነበባል። ምክንያቱም ተስፋ ትንሣኤ ያለበትና እስካሁንም ደግሞ በሌሎች ዕለታት ሳይደረስ የሰነበተው እግዚአ ሕያዋን ወይም የሕያዋን ጌታ የሚለው ቃል ፍትሐት ዘወልድ ጸሎተ ዕጣን ያለ መሳሳም ያለ ሰላምታ ይደረሳል። ገብረ ሰላም በመስቀሉ በመስቀሉ ሰላምን አደረገ የሚለው መዝሙር ይዘመራል። ምክንያቱም ሲኦልን በርብሮ ነፍሳትን አውጥቶ በገነት ዕረፍተ ነፍስን ወይም ሰላምን ለሰው ልጅ የሰጠው በመስቀል ላይ ከተሰቀለ በኋላ ስለሆነ ነው። በሌላም በኩል የመርገም ወይም ወንጀል ምልክት የነበረው መስቀል የበረከትና የሰላም ምልክት የሆነው መድኃኔ ዓለም ክርስቶስ ተሰቅሎበት በደመ መለኮቱ ካከበረ ወዲህ ነው። በዚህ ዕለት በዓመት አንድ ጊዜ የሚሆነው አክፍሎት ይደረጋል። አክፍሎት ዓርብና ቅዳሜ ይሆናል። ይህ ለቻለ ነው። ያልቻለ ቅዳሜን ብቻ ያከፍላል። በደዌ ዳኛ ባልጋ ቁራኛ ያለ ደግሞ ቅዳሜንም አይገደድም። ስለዚህ ሐዋርያት የቤተ ክርስቲያን ሙሽራ ክርስቶስ ከእነርሱ ከተለየ በኋላ እስከ ትንሣኤው ድረስ ከሰው ርቀው ከእህል ውሃ ተለይተው በዝግ ቤት ተወስነው የጦሙትንም የሚታሰብበት ነው። ካህናትና ምዕመናን የሐዋርያትን ፈለግ በመከተል ሐሙስ ማታ የበሉ እስከ ትንሣኤ ይቆያሉ። ያልቻሉ ቅዳሜም ብቻ ያከፍላሉ። ከዚህ በኋላ ካህናቱም ምዕመናኑም ሁሉም ባይሆኑም የሰሞኑን ተረፈ ምግብና ከትንሣኤውም የሚገኘውን ቤት ካፈራው ሁሉ ይዘው ጧሪ ቀባሪ የሌላቸውን አረጋውያንን አይናቸው የፈረጠ እጃቸው የተቆረጠ በሌላ ደዌ ሥጋ የተያዙትን መስራት ወይም ሰርቶ መብላት የማይችሉትን የኔ ቢጤዎችን ይጎበኛሉ። በዚህም ከመሥዋዕት ይልቅ ምጽዋትን እወዳለሁ ያለውን ቃለ እግዚአብሔርን በመፈጸም ነፍስን አግኝተው ክርስቶስን መስለው ይኖራሉ። ማቴዎስ ምዕራፍ 12 ቁጥር 7። ሌላው የዚህ የቅዳሜው ቀን የምናየው በእመቤታችንም ደግሞ ርግቧ በት መሰላለች። ያው እመቤታችን ቅድስት ድንግል ማርያም በእሷ ልጅ በመድኃኔ ዓለም በኢየሱስ ክርስቶስ ሰማይና ምድር እንደታረቁ ርግበ ኖኅ የተባለችማ እመቤታችንም በእውነት አማላጅቱ ልጇ ወዳጇ መድኃኔ ዓለም በኢየሱስ ክርስቶስን በሱ ፈቃድ የሰጠችን በዚያ አስታራቂያችን ሆና እንደምትገለጽ በዚህ በርግበ ኖኅ ታሪክ ውስጥም የሚነገር ታሪክ አለ። ሌላው ይሁዳ ሁላችሁም እንደምታውቁት ዓርብ ዕለት ተረግሟል። የአስቆሮቱ ይሁዳ ከአስራ ሁለቱ ሐዋርያት አንዱ ነበር። ነገር ግን የተመረጠበትን የሐዋርያት ተግባር ትቶ ደግሞ ጌታችን ከሰቀሉት ጋር በመዶለት ጌታውንና መምህሩን አሳልፎ በመስጠት የእርግማን እርግማን ተፈጽሞበታል። ከመዝሙረ ዳዊት የተወሰኑ ምዕራፎችን በማስተዛዘል በሚጸልዩበት ጊዜ የይሁዳ ልጅ ከልጅ ልጆቹ ጋር ይደምሰስ፣ ይጥፋ የሚል የመርገም ቃል አዝማች ይነገራል። በተለይም በእለቱ የሚፈጸመውን የትርኢት ንክ ስርዓት ብንጠቅስ በመቋሚያ ላይ ጧፍ ተደርጎ አንደኛው የዳዊት መዝሙር በማስተዛዘል ከተነበበ በኋላ አንዱ የተናገር ሌላው የተከተለ ማለት ነው። የኃጢአተኞች መንገድ እንደዚህ ትጠፋለች ከሚለው ላይ ሲደረስ መዝሙር አንድ ቁጥር ስድስት ላይ ማኅበረ ካህናቱ በያዙት መቋሚያ አንድ ኩርጅቢን በማውረድ መብራቱን ያጠፉታል። ይሄውም የይሁዳ የዘርዘር እንደዚሁ መብራት ይጠፋል ብሎ በትርኢት የበለጠ ትምህርት ለመስጠት እንዲያስችል ነው። በመጨረሻ ግን ንሴ ብሆ በማለት የዲያብሎስን መታሰር፣ የክርስቶስን በአካለ ነፍስ ወደ ሲኦል ወርዶ ለነፍሳት ነጻነትን ማጎናጸፉን ወይም መስጠቱን ያበስራሉ። እንግዲህ ይሁዳ መረገሙ በእኛ ሳይሆን ገና አስቀድሞ ተረግሟል በእኛ ጊዜ ብቻ አይደለም ማለት ነው። ክቡር ዳዊት ማደሪያቸው በረሃ ትሁን በድንኳኖቻቸውም የሚቀመጥ አይገኝ፣ በጽድቅህም አይግቡ ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ ያለውን ትንቢት በመጥቀስ መኖሪያ ወይም አጸዱ ምድረ በዳ ትሁን፣ በውስጧም የሚኖር አይኖር፣ ሹመቱንም ሌላ ይውሰድ በማለት አስቀድመው ነው የተናገሩት። መዝሙር 68 በቅንፍ 69 ቁጥር 25 እስከ 28። መዝሙር 108 በቅንፍ 109 ከቁጥር 1 እስከ 20። ስለዚህ ይሁዳ ወልዱ ወውሉዱ ይደምሰስ ማለታቸው ምእመናን ለፈጣሪያቸው ያላቸውን ቁርቋሬ የሚያሳይ በሐዋርያት የተነገረውን የሚያስታውስ ነው። ቅዱስ ጳውሎስ እኛ ካስተማርናችሁ ከወንጌል ሌላ አስተምራለሁ የሚል የሰማይ መልአክ እንኳ ቢመጣ የተረገመ ይሁን ብሏል። ገላትያ ምዕራፍ 1 ቁጥር 8። ሁላችንም ስብስብ ባድርጎ ደግሞ በበለጠ በመቅደሱ እንድናመሰግነው መድኃኔዓለም እድሜውን እንዲያበድረን ፈቃዱ ይሆንልን። እንግዲህ ይቆያል።